ሰላም ጤና ይስጥልን። ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አቶ ጌታቸው ረዳ በህወሓት የትግራይ ሽግግር አስተዳደር ፕሬዝዳንት ሆኖ መመረጥ የተለያዩ አስተያየቶችን እያስተናገደ ነው። ሂደቱን ከመነሻው የሚቃወሙ የትግራይ የፖለቲካ ኃይሎች በአቶ ጌታቸው ረዳ መመረጥ አስተያየት ከመስጠት ተቆጥበዋል። አረና ለዲሞክራሲና ለሉዓላዊነት ቅቡልነትና ህጋዊነትን ያጣም ጊዜያዊ መስተዳደር ፍትህና ዲሞክራሲን ሊያረጋግጥ አይችልም ሲል አጠቃላይ ሂደቱን እንደማይቀበሉ አስታውቋል። የትግራይ ዲሞክራሲያዊ ፓርቲን ጨምሮ በትግራይ የሚንቀሳቀሱ ሌሎች ፓርቲዎች ህወሓት ባካሄደው ምርጫ ላይ አቋም ለመያ ለመያዝ የፌዴራል መንግስትን ውሳኔ እየጠበቁ መሆናቸውን ያገኘነው መረጃ ያመለክታል። ዶክተር ደብረ ጽዮንን ያስወገደውና አቶ ጌታቸው ረዳን ወደፊት ያመጣው ህወሓት አዲስ የፖለቲካ መልክ ይዞ ሊመጣ ይችላል የሚል ግምት የሰጡ የፖለቲካ ታዛቢዎች ህወሓት ከአክራሪዎቹ እጅ ወጥቶ ወደ ለዘብተኞቹ መግባቱ አዎንታዊ እርምጃ ነው ሲሉ ይገልጹታል። የትግራይ ፖለቲካ ጉዳዮችን በተመለከተ የአንከር ሚዲያ የዘውትር ተባባሪ አቶ ሰለሞን ወልደገሪማ የፌዴራል መንግስቱ ይሁንታ የሚቀረው የአቶ ጌታቸው ረዳ ሹመት ከሁለት መጥፎዎች የሚሻል መጥፎ ነው ሲሉ ይገልጹታል። ውድድር ውስጥ የገቡት የጌታቸው ረዳ፣ ዶክተር ፍስሃ ሀተ ሲሆን ዶክተር አማኔል ሃይሌ፣ ፕሮፌሰር ህንደያ ገብረሕይወት፣ ዶክተር ሓገስ ጉዲፋይ፣ ረዳ ይሓየሎም፣ አለፎም ረዳ ሓለፎም የሚባሉ ሰዎች ናቸው የተወዳደሩት። ከዚህ መሰረት ማዕከላዊ ኮሚቴው በአንደኝነት የመረጠው ጌታቸው ረዳ ነው በአስራ ስምንት በሁለተኝነት የተመረጠው ዶክተር ፍስሀ ሀብቶሰን በአስራ ሰባት ነጥብ ፣ ቀጥሎ ሶስተኛ ዶክተር አማንኤል ሀይሌ ሶስት ነጥብ ነው ያገኘው። ፕሮፌሰር ክንደያ ገብረሕይወት እንደምናውቀው የመቀሌ ዩኒቨርሲቲ ፕሬዚዳንት የነበረው በሁለት ነጥብ፣ ዶክተር ሀጎስ ጎዲፋይ እና ረዳ ሀለፎም ደግሞ ምንም ውጤት በዜሮ። በዚህ ደረጃ ነው ምርጫ የተካሄደው። እንግዲህ ይህ ምርጫ ተካሄደ ማለት ገዳ ደግሞ ለመጽደቅ ፌዴራል መንግስት ይቀበለዋል ወይም አይቀበለውም። ለማስለቅ ደግሞ ረጫሉ። ሁለት አይነት ምርጫ ነበር። በቅርቡ የተለያዩ የትግራይ ቴሌቪዥኖችም የተላለፈ ምርጫ ነበር፣ ወይም ደግሞ ሂደት ነበረ። እነ ዶክተር ደብረጽዮን እነ ሞንጆሪኖ ያሉበት እሱ ሂደት አሁን ከምትነግረኝ ሂደት የተለየ ነበረ ማለት ነው። ለሁለተኛ ጊዜ ነው አሁን ምርጫ የተደረገው። እርስ በራሳቸውም ሳይስማሙ ቀርተው ወደ ማዕከላዊ ኮሚቴ ቀጥታ በታሪክ ህወሓት ይሄ ለየት ያለ ማዕከላዊ ኮሚቴ ራሱ መርጦ ራሱ ያፀደቀበት የመጀመሪያው ይመስለኛል። እንደዚ አይነት አይቻላግን ቀጥታ ወደ ማዕከላዊ ኮሚቴ ነው የወረደው። ስለዚ ማዕከላዊ ኮሚቴ ራሱ ነው የመረጠው። ከዚህ በፊት ግን በስራ አስፈጻሚ አምጥተው ፀድቆ አይሆንም ሲሉት ልሞክር በማለት ነበር እንትን ያሉት። አሁን ቀጥታ በማዕከላዊ ኮሚቴ ምርጫ ተደርጎ ጌታቸው ረዳን በአስራ ስምንት ነጥብ መርጠውታል። ስለዚህ ዶክተር ደብረ ጽዮን ቀድሞኑም ለዕጩነትም አልቀረቡ ማለት በዝርዝር ውስጥ ከጠራቸው ውስጥ የእሳቸው ስም የለም፣ እሱ የእሳቸው ስም የለም። እነዚህ በቃ ኦልድ ጋርድስ የምናውቃቸው በእድሜ የምናቃቸውና አይሆንም ሲኖር የነበሩት ተቀባይነት እንደሌላቸውም ስለታወቀ ከነዚህ ውስጥ ሜቢ ጌታቸው ረዳ ነው ሲነር እንጂ፣ ኦፍኮርስ በእድሜ ከፕሮፌሰር እንደያዛም ከዶክተር ሳም ጋር ሊቀራረብ ይችላል። ነገር ግን እነ መንጀሪ በሙሉ ወደ እጭነት ወደ ተወዳዳሪነትም አልተመረጡም አልተካተቱም። እና አለም ገብረ ውሃድ እንግዲህ ጠንካራ ኔትወርክ ያላቸው እነሱ አይነቶች ውስጥ በዚህ ምንም አይነት ሚና መጫወት አልቻሉ ማለት ነው። ሁኔታው እንደማያገዳቸው ስላወቁ ማዕከላዊ ኮሚቴ ይህን ነገር ይቸርታ አርጎታል። ሞስት ሲነገር የነበረ ዶክተር ትሳ ሀብተፅዮን የነዛ ኔትወርክ ነው የሚል ነበር። እንግዲህ ትግራይ ውስጥ አክቲቪስቶች የሚናገሩት ቲም ጌታቸው ረዳ በቲም አለም ጎረሃድን አሸንፎ ተዋል ይባላል። ስ ኢንፎርማሊ ይወራል በብዙ ሪሌቲቪ ይህንን የተሻለ እንደሆነና ይህን መመረጠው ደስተኛ እንደሆነ አንዳንዱ እናያለን። ሁለተኛም ነው ህወሓት ህዋሀት ነው የሚልም አለ። እንዴት በቃ አትሊስት እያንዳሉ ኢነርጀቲክ እንደን ዶክተር አማንኤል ሀይሉ በመምጣት የነበረባቸው የሚልም ሀሳቦች ስለሚቻለን አሁን ተቀባይነት ያገኛል ወይ የሚለው ደግሞ ገና አብረናየ ይሆናል ወደ ምክንያቱም መርጠ መርጠዋል። ከዚህ በፊትም ርጀት ተደርጓል። አሁን ጌታቸው ወረዳ ተቀባይነት ያገኛል ወይም አያገኝም በፌዴራል መንግስቱ አብረና ያለን። ከዛ በኋላ ስንት ፐርሰንት ይዞ ነው የሚቀጥለው? ፌዴራል መንግስትስ ምንድን ነው የሚያስበው? ዋሽንተን ፖስት ባለፈው ሳምንት አንድ ዘገባ አውጥቶ ነበረ። ጠቅላይ ሚኒስትር አብይ አህመድም ዶክተር ልብረጽዮንን እንዳልፈለጉ ጌታቸው ረዳም ዶክተር ደብረጽዮን ወደ ላይ እንዲወጡ እንደማይፈልጉ ዋሽንግተን ፖስት ዘግቧል። ይሄንን ነገር ስናይ ሰሞኑንም የአሜሪካ ውጭ ጉዳይ ሚኒስትር ብሊንከን ያናገሩት አቶ ጌታቸው ረዳን ነው እና ከዚህ ከዚህ አንጻር ስናይ አቶ ጌታቸው ረዳ ወደፊት እንዲመጡ የተፈለገ ይመስላል። እንግዲህ ሬሌቲቭ እውነት ለመናገር ጌታቸው ረዳ ፕሮግሬሲቭ ነው። ትንሽ እዛ ጦርነት አካባቢ ንረው አንዳንድ አላስፈላጊ ቃላቶችን ምናምን ትተን ፕሮግረሲቭ ነው። ከወጣት ጋር ቅርብ ያለው ወጣት የሚያደምጥ የተሻለ ምረጥ የተባልክ አንዳንድ ዩ ቹዝ ባድ ፍሮም ዘ ወረስ በጣም እጅግ መጥፎ መጥፎ ትመርጥ ትችላለህ። እርቅ ሲባል ደግሞ ኮምፕሮማይዝ ማድረግ ውዴታ ነው እና ባክግራውንድ ሲታይ ይሄ የበረሃ ሜንታሊቲ ከበረሃ የመጣ አይደለም ከዩኒቨርሲቲ የተገኘ ሰው ነው። እነ ፕሮፌሰር እንደያ ከዶክተር አማኔና ሀይለ እነዚህ ከዩኒቨርሲቲ የተገኙ እንዲህ የበረሃ ሜንታሊቲ ያልነበራቸው ስለሆነ ሜይ ቢ ሪሌቲቭሊ የተሻለ ከእነዚያ ወጣ ያለ ፕሮግሬስ ብሎ ለመወያየትም በሩ ሊከፍት የሚችል ሰው ስለሆነ የአሜሪካን ፍላጎት ሊኖረ ይችላል። የዶክተር አብይ ፍላጎትም ሜይ ቢ ከዩኒቨርሲቲዎች የተገኙት ሜይ ቢ የተሻለ አስተሳሰብ ሊኖራቸው ይችላል የሚል አንድምታ ተወስዶ ቢሆን ጥሩ ነው የሚልም አንድምታ ተሰጥቶት ሊሆን ይችላል የሚል ግምት አለኝ ነ የኢትዮጵያ ድንበር ጉዳዮች ኮሚቴ መንግስት የሀገሪቱን ዳር ድንበር እንዲያስከብር ጠየቀ። የሀገር ድንበር እየተደፈረ በመሆኑ መንግስት ኃላፊነቱን እንዲወጣ ኮሚቴው ሰሞኑን ባወጣው መግለጫ ጥሪ አድርጓል። የሱዳን ወታደሮች እጅ የሚገኘው የኢትዮጵያን መሬት በዲፕሎማሲም ሆነ በሌላ መንገድ ለማስለቀቅ የሚደረግ ጥረት አለማየቱን የጠቀሰው የኢትዮጵያ ድንበር ጉዳይ ኮሚቴ ከደቡብ ሱዳን ጋር ኢትዮጵያ በምትዋሰንበት ድንበርም 200 ኪሎ ሜትር በመዝለቅ የኢትዮጵያን መሬት የያዘውን የውጭ ኃይል መንግስት እስካሁን በዝምታ መመልከቱን ያወገዘ የኢትዮጵያ ድንበር ጉዳይ ኮሚቴ ከትግራይ ጦርነት በመለስ የድንበሮቹን ጉዳይ መፍትሄ እንዲያገኝ መደረግ አለበት ሲል በመግለጫው አሳስበዋል። የኮሚቴው ሰብሳቢ አቶ አለሙ ያይኔ ለአንከር ሚዲያ እንደገለጹት በሁለቱ አካባቢዎች የኢትዮጵያ ድንበር ተደፍሮ መንግስት ምንም አለማድረጉ ያሳስበናል ይላሉ። ቀደም ሲል በሱዳን በኩል ኢትዮጵያ በስሜኑ በኩል ከወያኔ ጋር ህግን በማስከበር ዘመቻ ሂደት ላይ ከፍተኛ ትኩረት በወሰደችበት ሰዓት አጋጣሚ በመጠቀም ሱዳን የወረራቸውን የኢትዮጵያ ድንበር መሬቶች እስከዛ ድረስ በቁጥጥር ስር አድርጋ ከሁለት ዓመት በላይ የልማት ተቋሞችን እየሰራችበት መንገድ እየሰራችበት የምትገኝበት ሁኔታ ላይ ይገኛል። ምክንያቱም በወቅቱ የሀገሪቷም የመንግስትም ትኩረት በሰሜኑ በኩል የነበረውን የውስጥ ችግር ያን ህግ የማስከበር ዘመቻ ላይ ስለነበረ ደግሞም እርግጥም በሌላ በኩል ደግሞ ሌላ ጦርነት ወቅቱ መክፈት ተገቢም ስላልነበረ እና ብዙ የውጭ ኃይሎች ያንንም ከሱዳን ጋር የሚደረገ ወታደራዊ ግጭት የሚፈልጉት ስለነበረ ያ ወቅቱ ስላልፈቀደ እስከ ዛሬ ድረስ ሱዳን ቦታውን እንደያዘች ትገኛለች። ነገር ግን የሰሜኑ ጦርነት በውይይትና በሰላም ከተፈታ በኋላ ግን የመንግስት አቅጣጫ ወደዚህ አካባቢ ይሆንና ይህ ሱዳን በኃይል የያዘችውን መሬት ለቃ እንድትወጣ የማድረግ ወይም ደግሞ አጠቃላይ ድንበሩን መከለልና በመነጋገር ረገድ በመንግስቱ በሁለቱ መንግስቶች መካከል ውይይት ይደረጋል ብለን ስንጠብቅ ከዛሬ ድረስ ምንም የተደረገ ነገር ባለመኖሩ በሁለተኛ ደረጃ ደግሞ እንደገና በሀገራችን በደቡብ በኩል ደቡብ ሱዳንን መሬት መነሻ መጠቀሚያ በማድረግ አማጽያ ነው በጋምቤላ በኩል ከፍተኛ የሆነ ህዝብን የሚያፈናቅል፣ ህዝብን የሚገድል፣ ንብረትን የሚያወድም እንደገና ደግሞ ከሁለት መቶ ኪሎ ሜትር በላይ ወደ ውስጥ ገብተው ክልሉን ስም የመቀየርም ደረጃ ያደረሱበት ሁኔታ ላይ ሲኖር በዚህ በኩል መንግስትም ሰው መግለጫም ወይም ደግሞ ያለን ለማስከበር የተደረገ ጥረት የሚታወቅ ባለመኖሩ እነኝ ሁለቱ ነገሮች ለማስታወስ እና መወሰድ የሚገባቸው ኢትዮጵያ ሉዓላዊነት፣ የሀገር አንድነት፣ የግዛት ሉዓላዊነት መከበር ይኖርበታል። ይሄም ደግሞ የመንግስት ቅድሚያ ኃላፊነት እና ግዴታውም ስለሆነ ያን በሚመለከት ለኢትዮጵያ ህዝብም ለመንግስትም ጉዳዩን ለማስታወስ ያሉ አቶ አለሙ። እንግዲህ ከዚህ በፊት ህዝባዊ ወያኔ አርነት ትግራይ ሀገሪቱን በሚመራበት ጊዜ አቋሙ ይታወቅ ነበረ። አሁን ያለው መንግስት እስከዚህ አንጻር ያለው ግልጽ አቋም ይታወቃል። እናንተም ብዙ ጊዜ በዚህ ዙሪያ እንቅስቃሴ ስታደርጉ አላየንም። የመንግስት ግልጽ አቋም ታውቃላችሁ። በጎንደርም በዚህ በሰሜንም አጠቃላይ በኢትዮጵያ ድንበር አንፃር ያለውን አቋም እንግዲህ የአንድ መንግስት ዋናው ተግባሩ የአገሪቷን ሉዓላዊነት እና የግዛት አንድነት የማስከበር ኃላፊነትም ስለሆነ ከዚህ ከሰሜኑ ጦርነት መገባደል እና በሰላም መቆጨት በኋላ ወደዚህ ትኩረት ይሆናል የሚል ግምት ነበረ። እንዳልኩት ከዚህ በፊትም በተደጋጋሚ የውጭ ጉዳይ ሚኒስትር በኩል በተደጋጋሚ ጊዜ በተለይ በአምባሳደር ዲና ሙፍቲ ሱዳን ጋር የሚደረግ ውይይት የያዙት በሀይል ያዙትን ድምር ከወጡ በኋላ የሚሆን ነው የሚል ጠንካራ የሆነ መግለጫ ይሰጥበት ስለነበረ፣ ይሄ ሁኔታ ይኖራል የሚል ግምት በእኛ መካከል ያደረ ሁኔታ ነበረ። ነገር ግን አሁን ቅድም እንዳልኩት በተደጋጋሚ ጊዜ ጠቅላይ ሚኒስትር አብይ በሱዳኑ ጦር ሀይል አዛዥ በጀነራል አብሩሃን በኩል በውይይት እንዲፈታ የሚል ስምምነት እየደረሱ መሆናቸው ሲነገር ቀደም ሲል የነበረው ኢትዮጵያ መንግስት አቋም ከድንበሩ ወጥተው ከዛ በኋላ ግን ድንበሩ በመልከት ቁጭ ለነቃጠላለን የሚለው ነገር አንሰማም። አንድ ያንን ለማስታወስ ያንን ለመጠየቅ የአቋም ምን ሆነና ነው ከዚህ በፊት ይውጡና ከዛ በኋላ እንደራደራለን የሚለው ነገር አላየንም። ሁለተኛ ደግሞ ቅድም እንዳልኩት የሰሜኑ ጦርነት ካለቀ በኋላም ቢሆን እርግጥ ሀገራችን አሁንም ማለቂያ የለለው ውስብስብ በሆነ የውስጥ ችግር ውስጥ እንዳለች እናያለን። ነገር ግን ድንበርና ሉዓላዊነትን የማስከበር ሁኔታ ግን መንግስት ትኩረት ሰጥቶ እየሰራው እንዳልሆነ እያየን ነው። ስለዚህ ከዚህ ስጋት የመለጨ ነው፣ አሁን የኛ ይህን ጉዳይ እንደገና ወደ አደባባይ ማውጣት የፈልግ ነው። በተለይ ደግሞ በደቡብ በኩል በጋምቤላ በኩል የደቡብ ሱዳን መሬት መነሻ አድርገው አማጽያን ያን ያህል ጉዳት ሲደርሱ በመንግስት በኩል የሚነገር ነገር የለም፣ የሚወሰድ እርምጃም የለም እና ይሄ ምንድ የሆነ ነው የሚለው ነገር የግዴታ ማንሳት አስፈላጊ ሆኖ ስላገኘ ነው ያነሳነው። አቶ አለሙ፣ በመጨረሻ በአሁኑ ሰዓት በእናንተ መረጃ በሱዳን ቁጥጥር ስር ያለ ወይም ሱዳን በኃይል የያዘችው የኢትዮጵያ መሬት አለ? አዎ ሱዳን ወደ ውስጥ ገብታ የወሰደችው ቦታ አለ። ቦታ መውሰድ ብቻ አይደለም እንግዲህ ለሁለት ዓመት ውስጥ ድልድይም ተቋማትም እየሰሩበት ያለበት ቦታ አለ። አሁንም ቅድም እንዳልኩት በሁለቱም የሀገሪቱ መሪዎች በኩል ይህን በሚመለከት በሰላም ቁጭ ብለን እንወያያለን የሚል ነገር እያነሱ የምንሰማው ያው ችግሩ እንዳለ እና መሬቱን በሱዳን እንደተወሰደ የሚታወቅ ነው። ይሄ በኢትዮጵያም ደረጃ በዓለም ደረጃ የሚታወቅ ነው። ያ ችግር አዲስ ነገር አይደለም። በነገራችን ላይ ይህን ችግር በሰላም መፍታት ቁጭ ብሎ ለመነጋገር የሚደረገውን ጥረት እንደግፋለን። ዛሬ በሃያ አንደኛ ክፍለ ዘመን እንዲህ አይነት ችግሮች ቁጭ ብሎ መነጋገሩ ተገቢ ነው። ታሪክንም ብዙ ማስረጃዎች መለሻ አድርጎ ቁጭ ብሎ መነጋገርና መወያየት ተገቢ ነው። ይሄ የምንደግፈው ነገር ነው። ነገር ግን ሉዓላዊነትን ማስከበር ግን የመንግስት ኃላፊነት ነው። አሁን ሊሆን የሚችለው በሀይል የተወሰደ ነገር አስመልሶ ነው። እንደገና ደግሞ እንዳልኩት በጋምቤላም በሀይል ውስጥ ተወስዶ ረዥም እና ሰፊ የሆነ መሬት ስምን እስከ መቀየት የተደረሰበት ነገር ስላለ ያንን ማስከበር የመንግስት ኃላፊነት አለበት። እንግዲህ ይህንን ነው አደባባይ ማውጣት የፈለግን።

በመጨረሻም የኢትዮጵያ ቁጥር አንድ የደህንነት ስጋት ራሱ ብልጽግና ፓርቲ ነው ሲሉ የህዝብ ተወካዮች ምክር ቤት አባሉ ገልጹ። የአማራ ብሔራዊ ንቅናቄ የስራ አስፈጻሚ ኮሚቴ አባልና በህዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ እንደ ተናገሩት በኢትዮጵያ በስልጣን ላይ ያለው ገዢ ፓርቲ ለኢትዮጵያና ህዝቧ ዋና የደህንነት ስጋት ሆኗል። ከአንከር ሚዲያ ጋር ቆይታ ያደረጉት አቶ ክርስቲያን ታደለም በኢትዮጵያ አሁን የሚታየው ቀውስ የዘመናት የጥላቻ ፖለቲካም ድምር ውጤት ነው ሲሉ ገልጸዋል። እሳቸው የአማራ ህዝብ ስቃይም የዚሁ ጥላቻ ሰለባ በመሆን ከፍተኛ መከራን እየተቀበለ ይገኛል ብለዋል። በእርግጥ አሁን ላለንበት ደረጃ መድረሳችን የአንድ ወቅት ወይ የሆነ ዘመን ወይ የሆነ ስርዓት ችግር ብቻ አድርገን መውሰዱ የተሳሳተ ድምዳሜ እንዳይሆን ስዳር አለ። በየዘመናቱ ሲሰሩ የነበሩ ሰሶቶች ተቀማቸው፣ በየዘመናቱ የነበሩ ብሶቶች በወጉ ተደረጉባቸው፣ ምክንያታዊነት ወጥቶ እውነትና ሀቅ መሰረት ያደረገ አገራዊ መግባባት

ሀገራዊ ስርአትና ስሪት ሆኖ ህግና ደንብ ሆኖ ተቋም ተሰልፎለት አገር እየመራ ነው። ጥላቻ አገር የሚመራበት ስርአት ነው። ከሰሞኑ ያሉትን ክስተቶች ለምሳሌ የአማራ ብሔር ተወላጆች ወደ አዲስ አበባ እንዳይሄዱ የተደረጉበት ክስተት፣ በአዲስ አበባ ዙሪያ የሚደረገው መፈናቀል እነዚህ ክስተቶች ምንን ያሳያሉ? አገር እኮ አሁን የቆመችበት ስርአትና ስሪት እኮ አማራን በመጥላት እኮ የቆመ ነው። ኢትዮጵያን እንደ ብሔር ብሔረሰቦች እስር ቤት አማራውን ደግሞ ይህ እስር ቤቱ የቃበው ወይ አፋሪ አድርገው የሚመጣል ነገር አለ። የቆየ ቆ በአስራ ጀምረው የነበረ ሰዎች ትርክት አለ። ይህ ሰዎች ትርክት ነው። ስጋ ለብሶ መዋቅር ተበጅቶለት ስርዓተ ትምህርት ተቀርጾለት ህገ መንግስቱ ነው። ሀገሪቱን የምትመራበት ስርአቱ፣ ተቋማቱ በዚህ ጥላቻ የቆሙ ናቸው። ቢያንስ በትንሽ እንኳን ከዚህ በፊት እነ ፕሮፌሰር አስራት ብዙ ብለውበታል። አብን እንኳን ከተመሰረተ በኋላ እኛ ላለፉት አምስት አመታት ብዙ ያልንበት ብዙ የሀሳብ ሙግት ያቀረብንበት አቋሞችን የሚገለጥንበት ሁኔታ ነው ይሄኛው። ዝም ብለን እንደው ፖለቲካ ለመስራት ብለን ወይም ደግሞ ራሳችን ማህበራዊ መሰረት ለማስፋት ብለን የምናደርገው ንግግር ብቻ ሳይሆን በወረቀት ላይ ጭምር እያንዳንዱ የህገ መንግስት በሚጸድቅበት በፕሮብ ሂደቱ ላይ እኮ የነበሩ ቃለ ጉባኤዎችን ዛሬ አገላብጠን ስና በየጊዜው ሲነሱ የነበሩ ነገሮች እጅግ በጣም አስደንጋጮች ናቸው። እውነት ለመናገር በዚህ ሀገር አማራውን ከሀገራዊ የፖለቲካ ሱታፊ ለመንቀል ተብሎ እኮ በተጨባጭ የህገ መንግስት ማርቀቅ ኮሚሽኑ ውይይት የሚያደርግበት የሽግግር መንግስቱ ምክር ቤት ያደረገባቸውን ቃለ ጉባኤዎች ስናገላብን በከተሞቹ አማራ ይበዛል በሚል ሶስት የከተማ ሰው እነሱ ነፍጠኛ የሚሉት አማርኛ ተናጋሪ በአንድ የገጠር ሰው ይመንዘር የሚል በምርጫ ወቅት እንደዚህ ይመነዘራል የሚል እጅግ በጣም ዘረኝነት የተሞላበት አፓርታይዳዊ ስርአት እ ያነበሩ ነበር እኮ ይህን አሁን ብዙሀኑ እነዚህ ሰነሪዎች በጣም በጥብቅ የተያዙ ስለሆኑ ለብዙሀኑ ተደራሽ ስላልሆኑ ምንም ያልተደረገም ይመስለዋል አንድ የገጠር ሰው እነሱ ነባረ የሚሉት ሰው በተመሳይ መጤ ለሚባለው በሶስት አማራ ይመነዘራል ድምፁ ተብሎ ቃለ ጉባኤ ላይ ዛሬም ድረስ ሰፈዋል። ለታሪክ በነገራችን ላይ ምናልባት የቀረበውን ምክንያት አቶ ክርስቲያን ከንቲባ ዳነቻ በቤም በአንዳንድ የአዲስ አበባ ከተማ ባለስልጣናትም የሚቀርበው በተለይ ወደ አዲስ አበባ እንዳይገቡ የአማራ ተወላጆች የተደረገበትን ከመንግስት ግልበጣ ጋር የመንግስት ልናን አደጋ ላይ ከመጣል ጋር አያይዘውታል። በተወሰነ ደረጃ ያንን የሚያሳይ ምልክት ነበረ ወይስ አሁን እነርሶ እንዳሉትም በቀጥታ የተዘራው ጥላቻ ውጤት ነው? ኢትዮጵያ አሁን ባለው ህገ መንግስታዊ ስርአት መሰረት የክልሎች ፌዴሬሽን ነች። ማለት አገርን በሚመለከት ጉዳይ ላይ አንዱ ክልል ከሌላው ክልል የተለየ መብት የለውም። አዲስ አበባ የፌዴራሉ መንግስት መቀመጫ ከተማ ነች። አዲስ አበባ በሚመለከት ጉዳይ የከተማ አስተዳደሩም ሆነ ሌላ ክልል የተለየ መብትና የተለየ ተቆርቋሪ ሊሆን የሚችልበት አሰራር የለም። የተወሰኑ ክልሎችን በስም ጠርተው ጭምር ይሄ በፐርሰንት ጭምር የዜጎችን እንትን ብለው አትንቀሳቀሱም እንደዚህ ማለት መብት የላቸው ኢትኒክ ፕሮፋይሊንግ ተሰርቶ በዛ መልክ እንትን ማለት ወንጀል ነው። በነገራችን ላይ የዘር ማጥፋት ወንጀል እቅድ ተደርጎ ሊወሰድ የሚችል ነው። ይህንን ከንቲባ አዳነችም ሆነ ሌሎች ያንን ማድረግ አይችሉም። ሁለተኛ በደብረ ብርሃን መስመርም ሆነ ፈላሌ መንገድ በኩል ያለው አስፋልት መንገድ ወደ አዲስ አበባ የሚያስገቡ መንገዶች የፌደራል መንገዶች ናቸው። እነዚህም የፌዴራል መንገዶች የአዲስ አበባ ከተማ አስተዳደር ሆነ የኦሮሚያ ክልል መንግስት ቆጣጠር ታይ ማስከበር ምናምን ኃላፊነት የለባቸውም። የፌዴራል መንገድ ይህን ጉዳይ ወንጀል ካለ እንደማንኛውም መደበኛ ወንጀል ሕግን የማስከበርና ና ወንጀልን የመከላከል ስራ ነው። የፌዴራሉ መንግስት ይህን የመወጣት ኃላፊነት አለበት። የፌዴራሉ መንግስት ከራሱ አቅም በላይ ከሆነ እንግዲህ ከአቅሜ በላይ ነው የሚለው ሪፖርት እኛም አልሰማንም። እንደአንድ የዘንደራ እንደዚህ አይነት መረጃ የለኝ ከመንግስት አቅም በላይ የሆነ ሕግን የማስከበር ወንጀልን የመከላከል ጉዳይ የሚጠይቅ እንዳጋጠመው። ሪፖርትም አልቀረበለን ንጽፍ እንትን እንዳለ ማላቅ ለምሳሌ ይሄ በሌለበት ሁኔታ በጅምላ ከሆነ ክልል ከአንድ ክልል ሊመጡ የሚችሉ ዜጎችም እንዲሁ ዝም ብሎ ከተማቸው እንዳይገቡ የማድረግ አግላይነትና ነጣይነት እንቅስቃሴ ዘረኛ እንቅስቃሴ በመንግስት ግልበጣ ታስባለ በሚል ሽፋን ማለባበስ የሚቻል አይደለም። ይሄ ዘረኝነት ነው፣ ወንጀል ነው። በነገራችን አቶ ክርስቲያን እንግዲህ፣ ገዢው ፓርቲ ሙሉ በሙሉ በጽንፈኞች ተጠልፈዋል። ስለዚህ አሁን በጽንፈኝነት ሌላ ቦታ ሳይሆን ያለው እዛው ገዢው ፓርቲ ጋር ነው የሚሉ ወገኖች አሉ። በዚህ መስማማት ይቻላል። ሌላም በግሌ ብትጠይቀኝ የኢትዮጵያ የብሔራዊ ደህንነት ቁጥር አንድ ስጋት ማን ነው ብትል የብልጽግና ፓርቲ ነው ነው እንግዲህ የኦሮሚያ ክልሎች ስ ሽመልስ አብዲሳ የሰጡትን የቴሌቪዥን ቃለ መጠይቅ አይቻለሁ። እኔ አንዳንዴ እውነት ለመናገር ይህ ሳቂ ያመለጠኝ የተከታተልኩት ነው። በእርግጥ የሚናገሩት ነገር ያስቃል ማለት አይደለም። እጅግ የሚያሳዝን አብሮነትን የሚያጨለም ንግግር ይናገራሉ። ትንሽ እብሪት የታከለበት አገርን በሚመራ ፓርቲ ውስጥ የስራ አስፈጻሚ ሆነው የሚንቀሳቀሱ ፖለቲከኛ መስሎ ዓለም የሚሰጡት አስተያየት እና ያስደነግጣል። አንዳንዱ እሳቸውን በሆን እሳቸው የሚመሩት ክልል ዜጎች የሚታረዱበት ክልል ነው። በነገራችን በእኛው እሳቸው መረዋል ለሚሉትም ክልል እኮ እኔ እያስተዳደርኩ አለኝ። አሁን እሳቸው እንግዲህ ከመቀመጫ ወንበራቸው ውጭ የሚመሩት ነገር ያለን አይመስለኝም፣ ከቢሮአቸው ውጭ ማለት ነው። ተመልካቾቻችን ዜናዎቹ እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።